ሁሉንም ነገር በትክክል እያደረግሽ ነው። ትንሽ ምግብ ለመብላት እየሞከርሽ ነው። በቂ የሰውነት እንቅስቃሴ ለማድረግ እየጠርሽ ነው። ነገር ግን ክብደትሽ ፈጽሞ ሊቀንስ አልቻለም? ወይም ደግሞ በቋሚነት ይደክምሻል፣ ትዘያለሽ፣ እና ጭንቀትሽ ገደብ የለውም። ለዚህ ሁላ ችግር እውነተኛው ጠላት የፍላጎት ጥንካሬ ማነስ ወይም የአመጋገብ ስርዓቶች ሳይሆን በስውር እየጎዳሽ ያለ አንድ የተደበቀ ሆርሞን ቢሆንስ? ይኸውም አሁን ላይ በሁሉም ሶሻል ሚዲያ ላይ በጣም ፌመስ የሆነው ሆርሞን ኮርቲሶል አደጋ ነው። እሺ ከመሰረቱ እንጀምር። ኮርቲሶል በተለምዶ የጭንቀት ሆርሞን ተብሎ ይጠራል። ነገር ግን ኮርቲሶል በአድሬናል ግላንድ የሚመረት ወሳኝ የመዳን ሆርሞን ነው። የመጀመሪያ ስራው ሕይወታችንን ማዳን ነበር። ማለትም ለምሳሌ የቀድሞ አባቶቻችን ድንገተኛ አደጋ ሲያጋጥማቸው፣ ለምሳሌ አንበሳ ቢያጋጥማቸው፣ ሰውነታችን ውስጥ አኪት ስትረስ ፈጣን ጭንቀትን ያስነሳል በዚህም ጊዜ ኮርቲሶል ስርዓታችንን በከፍተኛ ኃይል በማጥለቅለቅ አምሮችን እንዲያተኩርና ጡንቻዎቻችን ደግሞ ጭንቀትን ለመዋጋት ወይም ደግሞ ለመሸሽ ያዘጋጃል። ይህንን የሚቆጣጠረው ስርዓት ኤችፒኤ አክሲስ ሃይፖታላመስ ፒቱታሪ አድሬናሊን ግላንድ አክሲስ ይባላል እና ይህ ስርዓት በአንጎላችንና በአድሬናል ግላንዳችን መካከል ያለ የግንኙነት አውራ ጎዳና ነው። ዋናው ልዩነት ይሄ ነው። ያ ኃይለኛ ኤችፒኤ ስርዓት አደጋው እንዳለፈ ወዲያውኑ እንዲጠፋ ተደርጎ የተፈጠረ ነው። ዛሬ ላይ የሚያጋጥሙን አንበሳዎች እና ይህንን አክሲስ የሚያነቃቁት የማያቋረጥ የስራም ኢሜሎች፣ የገንዘብ ጭንቀት፣ የእንቅልፍ እጦት ናቸው። እና በዚህ የማያቋረጥ ጭንቀት የተነሳ ሰውነታችን አደጋው አለፈ የሚለውን ምልክት ፈጽሞ አያገኝም። ይህም የኮርቲሶል ፓምፓችን ለ24 ሰዓት ያለማቋረጥ እንዲሰራ ያደርገዋል። ያ የኮርቲሶል ፓምፕ በርቶ ሲቀር የሜታቦሊዝም እና የበሽታ የመከላከል አቅማችን ላይ መሰረታዊ ለውጥ ያደርጋል። ቪዘራል ስብ ክምችት። የኮርቲሶል አንደኛው ስራው ግሉኮስን ወይም ስኳርን ወደ ደማችን ውስጥ ማስገባት ነው፣ ሶዛት ከችግሩ ማምለጥ ወይም ደግሞ መጋፈጥ እንድንችል። ያንን ኃይል ካልተጠቀምበት ግን ሰውነታችን ወዲያውኑ ደም ውስጥ ያለውን ግሉኮስ ወደ ስብ ይቀየረዋል እና እንደ ስብ ያከማቸዋል። ከሁሉም በላይ ኮርቲሶል እንዳለመታደል ሆኖ ቪዘራል ስብን ነው የሚያከማቸው ማለትም በአካል ክፍሎቻችን ዙሪያ፣ በልባችን ዙሪያ፣ በጉበታችን ዙሪያ፣ በአንበታችን ዙሪያ ያለውን ጥልቅ እና አደገኛ ስብ ነው እንዲከማች የሚያበረታታው። ይህ ስብ በሜታቦሊክ ንቁ ሲሆን በመላ ሰውነታችን ላይ የኢንፍላሜሽን ምልክቶችን የሚልክ እንደ ትንሽ ፋብሪካ ይሰራል። እና ይህ በውስጥ አካላችን ዙሪያ ተጠራቅሞ የሚገኘው ስብ ደግሞ አሁን ላይ እየጨመሩ ያሉ ነን ኮሚኒኬብል የሆኑ ዲዚዞች ወይም የማይተላለፉ በሽታዎች ዋነኛ ምክንያት ነው። ኢንሱሊን ሬዚስታንስ፣ የኢንሱሊን መቋቋም። ስር የሰደደ የኮርቲሶል መጠን በሰውነታችን መጨመር ሰውነታችን ያለማቋረጥ ንቁ በሆነ ሁኔታ ውስጥ ያስቀምጣል። ይህንንም የሚያደርገው የኢንሱሊንን ተጽዕኖ በቀጥታ በመብታት ነው። የደም ስኳራችን ከፍ ብሎ በቆየ ጊዜ ቆሽታችን ለዚህ ግሉኮስ መጨመር ለማካካስ ብዙ እና ተጨማሪ ኢንሱሊንን ማምረት ይኖርበታል። ይህ የማያቋርጥ ዑደት በቀጥታ የኢንሱሊን ሬዚስታንስ ያመራናል ወይም ኖርማል የውስጥ ሴሎቻችን ኢንሱሊንን መጠቀም እንዳይችሉ ያደርጋቸዋል። ይህም ለሜታቦሊዝም ሲንድረም እና ለ ታይፕ ቱ ዳያቤትስ ወይም የስኳር በሽታ ዋነኛ መንስኤ ነው። በሽታ የመከላከል ስርዓት እና የእንቅልፍ መበላሸት። ኮርቲሶል በተፈጥሮ ደማችን ውስጥ ጠዋት ጠዋት ከፍተኛ መጠን ይኖረዋል፣ ስለዚህ ከእንቅልፋችን እንድንነቃ ለማድረግ። ስር የሰደደ ጭንቀት ቅድም እንደጠቀስ ነው። ኮርቲሶል ማታ ማታም ከፍ እንዲህ ያደርገዋል። እሱ ደግሞ በምላሹ እንድንነቃ ያደርገናል። ይህም ለእንቅልፍ ማጣት እና ደካማ የእንቅልፍ ጥራት እንዲያጋጥመን ያደርጋል። በተጨማሪ ስር የሰደደ ከፍተኛ የኮርቲሶል መጠን በሽታ የመከላከል አቅምን መቀነስን ያስከትላል። ይህም ለበሽታና ለዝቅተኛ ኃይል በቋሚነት ተጋላጭ እንድንሆን ያደርገናል። በቀላል አማርኛ ሰውነታችን በየጊዜው በአንበሳ እየተባረርኩ ነው ብሎ ሲያምን በትክክል መፈወስ፣ መተኛት ወይም ክብደት በብቃት መቀነስ አይችሉም። በአንጎላችን እና ኮርቲሶንን በሚያመርተው አድሬናል ግላንድ መካከል ያለውን ግንኙነት እንዴት መጥለፍ እንችላለን? መልካሙ ዜና ለአእምሯችን አደጋው አልፏል፣ ኮርቲሶል ማምረት አቁም የሚለውን መልእክት የማስተላለፍ አቅሙ አለ። ይህ ደግሞ ወጥ የሆኑ ልማዶችን ይጠይቃል። አንደኛ፣ ለእንቅልፍ ቅድሚያ ይስጡ። ይህ ምንም መደራደሪያ የሌለው ጉዳይ ነው። እንቅልፍ ቅንጦት አይደለም። በየምሽቱ ከሰባት እስከ ዘጠኝ ሰዓታት ጥራት ያለው እንቅልፍ ለማግኘት ይጣሩ። ኮርቲሶል በጣም ዝቅተኛ መሆን ያለበት እኩለ ሌሊት አካባቢ ነው። ይህም ጥልቅ ረፍት እንዲኖር ያስችላል። ስለዚህም በቂ እንቅልፍ አለማግኘት በሚቀጥለው ቀን ኮርቲሶላችን እንዲጨምር የሚያደርጉ ፈጣን መንገዶች መካከል አንዱ ነው። ሁለተኛ፣ ስልታዊ እንቅስቃሴ። በተጨነቅንበት ሰዓት ከባድ ክብደት ያለውን እንቅስቃሴ ማድረግ አለብን ማለት አይደለም። ሰውነታችን ጭንቀትን የሚበታትኑ እንቅስቃሴዎችን ይፈልጋል። ረጅም የጉር ጉዞ፣ ቀላል ዮጋ እና በትኩረት የሚደረጉ እንቅስቃሴዎችን ለማድረግ ቅድሚያ ይስጡ። እነዚህ እንቅስቃሴዎች ኮርቲሶልን በቀጥታ በመቀነስ የደም ዝውውርን ያሻሽላሉ። ሶስተኛ፣ የአተነፋፈስ እንቅስቃሴ አተነፋፈሳችንን በመጠቀም የነርቭ ስርዓታችንን መቆጣጠር እንችላለን። በዚህ እንቅስቃሴ እና ጣፍ የምንፈልገው ፓራሲምፓታቲክ ከእረፍትና ከምግብ መፈጨፍ ጋር የተያያዘውን የነርቭ ሲስተማችንን ነው። ይህንን ማድረግ የሚያስችሉ ብዙ አይነት የአተነፋፈስ እንቅስቃሴ አሉ። አሁን ለመጠቀስ ያህል አራት ሰባት ስምንት አተነፋፈስን ይህም በአፍንጫችን በኩል ለአራት ሰከንድ አየርን ወደ ውስጥ ማስገባት ከዚያም ለሰባት ሰከንድ አየር ይዞ መቆየት ከዛ ለስምንት ሴከንድ ሰከንድ አየርን ወደ ውጪ ማውጣት። ይህንን ለአምስት ጊዜ ብቻ ማድረግ አደጋው እንደጠፋ ለአእምሯችን አይለኛ ምልክት ይልካል። አራተኛ በንጥረ ነገር የበለጸጉ ምግቦችን ይመገቡ። ይህንን ወዳት የሚያባብዙ ምግቦችን ያስወግዱ። እንደ ኦሜጋ ስሪ ያሉ ጤናማ ሰዎች ሙሉ ምግቦች፣ ከፍተኛ ፋይበር ያላቸው ካርቦሃይድሬቶች እና ፕሮቲን ላይ ትኩረት ያደርጉ። እነዚህ ምግቦች የደም ስኳርን በደማችን ውስጥ ስቴብል ወይም ወጥ እንዲሆን በማድረግ አፋጣኝ እና አላስፈላጊ የኮርቲሶል እና ኢንሱሊን እጥረትን ያቆማሉ። አምስተኛ ደስታን እና ግንኙነትን ይፈልጉ። ጭንቀትን ለመከላከል ከሚጠቅሙ መንገዶች መካከል ብዙ ጊዜ ችላ የሚባለው ግንኙነት እና መጫወት ነው። ከሚወዷቸው ሰዎች ጋር ኳሊቲ ታይም ያሳልፉ፣ ይሳቁ፣ ለትርፍ ጊዜ ሆቢዎች ጊዜ ይመድቡ። እነዚህ አክቲቪቲዎች ኮርቲሶንን በተፈጥሮ የሚቃወሙ እንደ ኦክሲቶሲን እና ዶፓሚን ያሉ ማረጋጊያ ሆርሞኖችን ይጨምራሉ።